እንደምን አላችሁ የዩኒክ አቤል ቤተሰቦች! በዚህ ቻናል ያው እንደተለመደው ቁም ነገር ያላቸው መልካም ቪዲዮዎች ወደ እናንተ መድረሳቸውን እንደቀጠሉ ነው። በዚህ ቪዲዮ ትንሽ ያው ሰሞኑን ጠፍቻለሁ፣ በተለያዩ ምክንያቶች ያመመኝም ነበር። በዛ በተለያየ ምክንያት ቀርቻለሁ እና ሶሪ ለዛ እያልኩኝ በዚህ ቪዲዮ የምነግራችሁ ነገር ስለ ሪሚዲያል ያው ሞር ኢንፎርሜሽን አሁንም ስለሚያስፈልጋችሁ የብዙቻችሁ ጥያቄ ስለሆነ እሱን በደ አድሬስ ለማድረግ ሞክራለሁኝ። አንደኛው ምንድነው ሪሚዲያል እስካሁን የጠሩ ዩኒቨርሲቲዎችና ያልጠሩ ዩኒቨርሲቲዎች እንዲሁም ደግሞ ያልጠሩ ዩኒቨርሲቲዎች እስከ መች ጠርቶ ይጨርሳሉ የሚሉ ጥያቄዎችን በደንብ አድርጌ መለስላቸዋል። እንግዲህ ሪሚዲያል ከአምናው በተሻለ ዘንድሮ እንዲሁም አንዳንድ ዩኒቨርስቲዎች ቀደም ብለው እየጠሩ ነው ያሉት። እስካሁን ድረስ ቦረና ዩኒቨርሲቲ ጠርተዋል፣ ሰላሌ ጠርተዋል፣ ወራቤ ዩኒቨርሲቲ አሳውቃለሁ ብሎ ከፊት እንደሚያሳውቅ ነው የተናገረው። ሌላው ባህርዳር ዩኒቨርስቲም ጥሪ አድርጓል። ሌሎችም አንዳንድ ዩኒቨርስቲዎች ጥሪ ያደረጉ ዩኒቨርሲቲዎች አሉ። አሁንም እያደረጉ ያሉ አሉ። አሁን እኔ በዚህ በማወራበትም ሰዓት ምናልባት አንድ ዩኒቨርሲቲ ጠርቶ ይሆናል እና ምንድንነው ባለፈው የሆነ ያልኳችሁ ነገር ነበረ። ሪሚዲያል ከዚህ በኋላ ሁለት ሳምንት እና ሶስት ሳምንት ውስጥ ሁሉም ጠርቶ እንደሚጨርሱ ነግሬያችሁ ነበረ። ያ እውነት ነው። ግን አንድ ነገር ላስገነዝባችሁ ፈልጋለሁ። በነገራችን ላይ የዩኒቨርሲቲ የጥሪ ጉዳይ የሚወሰነው በየዩኒቨርሲቲ፣ ትምህርት ሚኒስቴር አይወሰነውም። ይህንን ነገር ዩኒቨርሲቲ ዝግጁ ነኝ፣ ተማሪዎችን ለመቀበል መሰረተ ልማቶች ተሟልተውልኛል ብሎ ሲያስብ ሴኔቱ ወስዶ፣ ሁሉም ዩኒቨርሲቲ የየራሱ ሴኔት አለ። ሴኔት ማለት ውሳኔ ሰጪ አካል ነው የዩኒቨርሲቲው የበላይ አካላት ወይም ደግሞ ዩኒቨርሲቲውን የሚያስተዳድሩ የበላይ አካላቶች ናቸው። እነሱ ይወስናሉ። በዚህ ጊዜ ተማሪዎች ቢገቡ ብሎ ብዙ ነገሮችን ኮንሲደር አድርጎ እጭ ብሎ ተወያይቶ ነው ያን ውሳኔ የሚያደርጉት ነው። ማለት በዛ መሰረት ነው የሚጠሩት። ግን በተለምዶ እንደም ኢትዮጵያ ውስጥ ካሉ ዩኒቨርሲቲዎች ውስጥ በተለምዶ ዘገየት የሚሉ ዩኒቨርሲቲዎች አሉ በጥሪ አሁን ብቻ ሳይሆን አሁን በሪሚዲያል ምናምን ብቻ ሳይሆን ፍሬሽማንም ከሆናችሁ በኋላ ዲፓርትመንትም ከወሰዳችሁ በኋላ ትንሽ ዘገየት የሚሉ ዩኒቨርሲቲዎች አሉ። የተለያየ የራሳቸው አሰራር ይኖራቸዋል ነው ግን ቆየት ብሎ የሚጠሩ ለምሳሌ፣ ወላይታ ሶዶ ዩኒቨርሲቲ ዘጌት ይላል። በተለምዶ ማለት ብዙ ጊዜ ተማሪዎችን ሲጠሩ ዘጌት የሚሉ ዩኒቨርሲቲዎች ናቸው። ሌሎች ዩኒቨርሲቲዎችም እኔ በጣም ፈጣን የሚመላቸው ዩኒቨርሲቲዎች ሐዋሳ ስለተማርኩ ሐዋሳ በደንብ አውቃለሁ። የሐዋሳ ዩኒቨርሲቲ ለምሳሌ ይፈጥናል። አሁን ሚዲያ የለውም እንጂ ቢኖር እስከሆን ድረስ በእርግጠኝነት ጠርቶ ጨርሷል። ሌሎቹም ዩኒቨርሲቲዎች ጥሩ የጥሪ ባህሪ ያላቸው አሉ አሁን አንጋፋ ዩኒቨርሲቲዎች ውስጥ አንዱ ሶ አርባ ምንጭ ዩኒቨርሲቲ። እነዚህ ዩኒቨርሲቲዎች ቶሎ የመጥራት ባህሪ ያላቸው ናቸው። ግን እንደ ወላይ ተሶዶ እንደ ወሎ ዩኒቨርሲቲ፣ ደብረ ባርቆስ እንደነዚህ ያሉ ዩኒቨርሲቲዎች ለመጥራት ትንሽ ሲዘጋዩ፣ ከሳይንስና ቴክኖሎጂ ደግሞ አንዳንድ ጊዜ አልፎ አልፎ የመዘገየት ነገር አለ። ከእነዚህ ዩኒቨርሲቲ ውጭ ሌሎች በጣም ቶሎ የመጥራት እንትናላቸው በተለይ ቦንጋ ዩኒቨርሲቲ በጥሪ ይታወቃል። ተብሎ ተማሪዎችን ለማስገባት የሚያደርጉት ጥረት አለ እና ያ ከምን አንጻር ነው? አትፍረዱባቸው። ሁሉም ዩኒቨርሲቲ የየራሱ የሆነ አሰራር ነው አሰራር ስላችሁ ከትምህርት ሚኒስቴር የሚሰጥ አቅጣጫ ሊኖራችሁ ይችላል። ተልኳቸው ዘሴም ሊሆን ይችላል። ነገር ግን ተማሪዎችን የሚቀበሉት በራሳቸው ካፓሲቲ ቤዝድ ሆኖ ነው። በራሳቸው የመቀበል የዝግጅት በቂ መምህራንን አሎኬት አድርጎ ሲያበቁ፣ በቂ ዶርሚተሪ እንዳለ ሲያረጋግጡ፣ በቂ የምግብ መመገቢያ ስፍራዎችን አዘጋጅቶ ሲጨርዙ፣ ብዙ ነገሮች አሉ። አሁን ለምሳሌ እኔ አሁን ለምንድን ዩኒቨርሲቲ ዩኒቨርሲቲ ሳይጠራ የሚቆየው ሌላው ጠርቷል፣ ሁሉም ለምንድን የማይጠራው እንዳትሉ፣ ለምሳሌ አሁን ጅማ ዩኒቨርሲቲ ለምሳሌ ድንገት ከመሬት ተነስቶ አይጠራም። ለምን ጅማ ዩኒቨርሲቲ ለመጥራት ሲያስብ ምን አለ? ለምሳሌ ዶርሙ ቼክ ይደረጋል። እናንተ ሄዳችሁ ተማሪ ሄዶ የሚያርፍበት ዶርም ጽዱ ነው ወይ፣ ቀለሙ መቀየር ነበረበት ወይ፣ ጣሪያው በትክክል እንትን ይላሉ ወይ፣ መስኮቶቹ ይሰራሉ ወይ፣ በሩ ቁልፉ አያስቸግርም ወይ የሚለው ቼክ ይደረጋል። በቂ አልጋ አለ ወይ ለተማሪው ይበቃል ቁጥሩን የተሰጣቸውን የተመደበላቸውን የተማሪ ቁጥር አገናዝቦ ካላቸው ዳታ ጋር በደንብ ት አንዳንዱ ዩኒቨርሲቲዎች ከረምት ላይ ተዘጋጅቶ ይጨርሱና ከዛ በኋላ ለምሳሌ አሁን የጠሩ ዩኒቨርሲቲ ሁ ሰላሌ ዩኒቨርሲቲ ጠርቷል። ሰላሌ ዩኒቨርሲቲ ሲጠራ መጀመሪያ ከረምት ላይ ስራውን ጨርሷል። ከዛ በኋላ አሁን ከትምህርት ሚኒስቴር የተሰጠው ቁጥር አለ በጣም እሱ ከተዘጋጀው በታች ስለሆነበት በቃ እነዚህን ልጆችማ ሀንድል ማድረግ አይከብደኝም ስላለ ቶሎ ጠራ። ሌሎች ዩኒቨርሲቲዎች ደግሞ ኦኬ እነዚህን ሀንድል ለማድረግ ደግሞ ትንሽ ዝግጅት ያስፈልገኛል ብሎ ሲያስብ ሴኔቱ ዘጋየት ያደርገዋል ጥሪውን ማለት ነው። ብዥ እንዳይላችሁ፣ እንዴት ነው ለምንድነው የሚቆዩ የሚለውን አይነት ጥያቄ ስላለ ብዙዎች ጋር ለምንድነው ቶሎ ማይገላግሉ ምናምን። እኔ እረዳችኋለሁ። ቤት መቀመጥ ይደብራል። ይህንን ሁሉ ጊዜ ቤት መቆየትና የአዲስ ኢንፎርሜሽን እየጠበቃችሁ እንትን ማለት ትንሽ ከበድ ይላል፣ ግን ያው ከታገሳችሁት አይበልጥም። ኦልሞስት አሁን አልቋል። ጊዜውም ደርሷል። ልትገቡ ነው፣ ተዘጋጁ። እኛም ደግሞ ለእናንተ በዚህ ምርጥ ምርጥ ነገሮችን እስካሁን የተዘጋጀውን የቆየሁት በጣም ቆንጆ ቆንጆ ነገሮችን አዘጋጅቼላቸው ልክ ክላሳችሁን ስትጀምሩ ሁሉንም የምለቅ ይሆናል። ግን የምሬ ይጠቀም። እኔ የምለቀው ነገር በሙሉ እዛው ቴሌግራም ቻናላችን ላይ ቴሌግራም ቻናላችን ላይ በጣም ዲስኬሽን አለ። በጣም ልጆች እዛ ላይ ያሉ ልጆች ይጠቀማሉ። አንዳንዶቹ በጣም ሚቸኩሉ ልጆች አሉ። ገና ገብቶ ግሩፕ ላይ እኔ እስካሁን ደስ አንድ ነገር አለቀኩም እዛ ግሩፕ ላይ ግን፣ በቃ ወዲያው ገብቶ ራሳቸው ይወራሉ፣ ራሳቸው ትዳሉ። ከዛ ደግሞ ዘለው ይወጣሉ ከግሩፑ ምናምን። ሁለት ሺህ ምናምን ሜምበር ሞልቶታል። ትንሽ ነው። ሁለት ሺህ መንበር ትንሽ ነው። አሁንም ጆይን አርጉ። ቴሌግራም ዲስክሪፕሽን ቦክስ ውስጥ አስቀምጥላችኋለሁ። ገብታችሁ ቴሌግራም ላይ ሁላችሁም ተቀላቀሉ እንላለሁ። ቴሌግራም ላይ ሁሉንም ነገር ስለምለቅ፣ ፕራይቬትሊ ደግሞ እኛን ማግኘት የምትፈልጉ የፕራይቬት እንትኔንም እዚሁ ዩዘር ኔማችን እናስቀምጣለን። እዚ ቴሌግራማችን ግን ጆይን አርጉ። በጣም እስከ ሶስት ሺህ ምናምን ሰው ይግባ እንደው እና ጆይን አድርጉ። መልካም ጊዜ ይሁንላችሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው።